የአማራ ብልጽግና ለአዳዲስ ሹመቶች እየተዘጋጀ ነው ተብሏል። የውስጥ ሽኩቻው ቀጥሏል። በዝርዝር እንመለከተዋለን። የወሎ ቤት አማራ ጀግኖች ከባድ ትንቅንቅ እያደረጉ ነው። አስደናቂ ድሎችም ተመዝግበዋል። የጦር ግንባር መረጃዎችን ይዘናል። በብልጽግና መንግስት ምክንያት ለአእምሮ ህመም የተዳረጉ የአዲስ አበባ ልጆች ጉዳይ አነጋጋሪ ሆኗል። አሳዛኙን መረጃ ዓለም አቀፉ የሰብአዊ መብት ተቋም በምርመራ አጋልጧል። በቆይታችን ትሰሙታላችሁ። ደብረ ጽዮን ገብረ ሚካኤል አሁንም ጩኸታቸውን ማሰማታቸውን ቀጥለዋል። ህወሀት የአፍሪካ ህብረት እንዲያወያየው ጠይቋል መረጃችን አካል ነው። እስር ቤቱ በተኩስ እየተናጠ ነው ተብሏል። በቆይታችን እናስደምጣችኋለን። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ። ውድ የብላክላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጀ ናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የአማራ ብልጽግና በውስጥ ሽኩቻ ምክንያት የጀመረውን የጸጥታ አመራሮች የማንሳት ዘመቻ አጠናክሮ ቀጥሏል። አረጋ ከበደ ዛሬ ደግሞ ቀደስ የደጀንስር የነበሩ ምክትሎችን አንስተው በሌሎች ተክተዋል። በዚህም መሰረት የአድማ ብተናና የተቋማት ጥበቃ ምክትል ኃላፊ የነበሩትእና በቅርቡ ደግሞ የአድማ ብተና ዋና አዛዥ የነበሩት ረዳት ኮሚሽነር አበበ ውቤ ኮሚሽነር እኔው ዘውዴን በመተካት የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር እና የወንጀል መከላከል ዘርፍ ኃላፊ ሆነዋል። ምክትል ወንጀል መከላከል ኃላፊ የነበሩት ረዳት ኮሚሽነር ታደሳ አያሌው ደግሞ ኮሚሽነ ነገሩ በቶ አለን በመተካት የክልሉ ፖሊስ ኮሚሽን ምክትል ኮሚሽነርና የወንጀል ምርመራ ዘርፍ ኃላፊ ተደርጎ ተሹመዋል። በምስራቅ ጎጃም ፖሊስ አዛዥነታቸው የሞጣ ጀግኖችን እነፋኖ መዝገቡን አስገድለው በደብረ ኤልያስ የስላሴ ገዳምን እንዲወድም አድርገው በክልሉ ፖሊስ ኮሚሽን የሰው ሀብት ኃላፊ ተደርገው የነበሩት ኮማንደር አያልነ ተስፋዬ የክልሉ ፖሊስ ኮሚሽን ምክትል ኮሚሽነርና የአስተዳደርና ልማት ዘርፍ ኃላፊ ሆነው እንዲሰሩ በአረጋ ከበደ ተሹመዋል። የብአዴን ብልጽግና በውስጥ ሽኩቻው ምክንያት የጀመረው ሹመትና ሽረት ከጸጥታ ወደ ፖለቲካ አመራሩ በቅርቡ እንደሚሸጋገር ተነግሯልም። በሁለት ወራት ጊዜ ውስጥ በርካታ የክልሉ ካሬ ከኃላፊነቱ ሊነሳ እንደሚችል ታውቋል። የአመራር ለውጡ አረጋ ከበደንና ይርጋ ሲሳይን ሊጨምር እንደሚችል ተነግሯልም። ተጠናክሮ በቀጠለው ዘመቻ አንድነት ውባንታ ባተ ክፍለ ጦር ድል መቀዳጀቱ ተነግሯልም። የአማራ ፋኖ ቦሎ ቤተ አምሃራ ላስታሳምነው ኮሩ ውባንታ ባተ ክፍለ ጦር ስር በአርበኛ ፋኖ አስፌ አበጋዝ የምትመራው ሁለተኛው ሻለቃ በዋድላ ወረዳ ከኮን ከተማ ወደ የኔጃ የምትባል የገጠር ከተማ ሲንቀሳቀስ የነበረውን የብልጽግና ወንበር አስጠባቂ ሚሊሻና አድማ መከላከል ጉቻት ከምትባል ቦታ ላይ ደፈጣ በመያዝ ለ45 ደቂቃ በፈጀ ኦፕሬሽን ሚሊሻና አድማ መከላከል ሙትና ቁስለኛ ያደረጉ ሲሆን ብዛት ያለው ክላሽ ከነ ተተኳሹ በመማረክ የተረፈውን ሙትና ቁስለኛውን እያንጠባጠበ ወደነበረበት ኮን ከተማ ፈርጥጧል ተብሏል። መዳረሻውን ድልና ነጻነት የሆነው የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ ቦሎ ቤት አምሃራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን ገልጿል። በተመሳሳይ የንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ እና ና የክፍለ ጦሩ ቃኞች የመንግስት ጦር ላይ ታላቅ ጉዳት ማድረሳቸው ተነግረዋል። ቀኝ አዝማች ታገሱ አራጋው ሻለቃ መብረቅ ሻለቃ ና የክፍለ ጦሩ ቃኞች በጥምረት ጉዲት ተራራ ወጀድ መገንጠያ መሐል ሳይንት ወረዳ ዴንሳ ከተማ ጎጃም በር በሚባለው የከተማው ክፍል ላይ ከፍተኛ ሰብአዊ ኪሳራ አድርሰውበታል። ቀኝ አዝማች ታገሱ አራጋው ሻለቃ ና የክፍለ ጦሩ ቃኞች ጉዲት ተራራ ላይ ሲገጥሙት፣ መብረቅ ሻለቃ ደግሞ ወጀድ መገንጠያ በሚባለው ልዩ ቦታ በቆረጣ በመግባት የብልጽግናውን ኃይል ቀጥቅጠውታል። ይህ ግንባር ተደጋጋሚ ውጊያ የተደረገበት ያለ ሲሆን ጠላት ከዚህ መንገድ ውጭ የሚጠቀመው ተለዋጭ መንገድ ባለመኖሩ አጣብቂኝ ውስጥ ገብቷል። እያንዳንዱ ጉዞም በረመጥ እሳት ላይ እንደመራመድ ሆኖበታል። የፋኖ ጦር በተባበረ ጠንካራ ክንዱ የብልጽግናውን ወራሪ ኃይል የጦር መሪዎችን እንደ ቅጠል አራግፏቸዋል ተብሏል። የዘመቻ መምሪያ ኃላፊው ሻንበል መሪውና መቶ መሪ እስከ ወዲያኛው እርምጃ የተወሰደባቸው በርካታ አባላት ሙትና ቁስለኛ ሆኗልን የተባለው የአማራ ፋኖን አጸዳለሁ እያለ የሚፎክረው ወንጀለኛ ቡድን ብልጽግና የሚመካበት ኃይሉ በመንጋ እየተተለተለ ቢመጣም በየምድረ በዳው በጅ ሽምላ መቅበር እጣ ፈንታው ሆኗል ተብሏል። ይህ በእንዲህ እንዳለ መሀል ሳይንት ወረዳ ዴኒሳ ከተማ ጎጃምበር በሚባለው የከተማው ክፍል ከባድ ውጊያ ተደርጓል። የሚሊሻ ኃላፊ እርምጃ የተወሰደበት ሲሆን ሌሎች አባላትም ለሚመጸወቱት ሽርፍራፊ ገንዘብ ሲሉ ደማቸውን አፍስሰው በቁስለኛነት ተመዝግበዋል። ይዘዝ መላኩ የሚባለው የሚሊሻ አለቃ የምክክር ኮሚሽን በሚል የዳቦ ስም ወንጀለኛውን ቡድን ብልጽግና ስልጣን ለማራዘም ከሚፈልጉት ህሊናቢስ አዛውንቶች በባህር ዳር ጥሪ ከተደረገላቸው መካከል አንዱ ነበር። በስብሰባውም አማራን እንዴት ወደ ትንሽ ክልሎች እንበጣጥሰው የሚል አጀንዳም አለበት። ይህ የጉባኤ ተሳታፊ በተመለሰ በሶስት ቀኑ እርምጃ ተወስዶበታል። የብልጽግናው ኃይል በሞርተር አንድ የቀንድ ከብትና አንድ የጋማ ከብት የገደለ ሲሆን በሞርተሩ ፍንጥርጣሪ አንድ የገበሬ መኖሪያ ቤት ከጥቅም ውጭ አድርጓል። በፋኑ በኩል ምንም የደረሰ ጉዳት የለም ተብሏል። የአማራ ፋኖ በጎጃም የተለያዩ የልማት ስራዎችን ህዝቡን በማስተባበርና ህብረተሰቡን በአንድነት በማንቀሳቀስ ለአስር ዓመት ጥገና ተደርጎላቸው የማያውቁ የገጠር መንገዶችን በህብረተሰቡ ጥያቄ መሰረት ጥገና እያደረገ መሆኑን አሳውቋል። በአማራ ፋኖ በጎጃም ቀኝ ጌታ ወፍታሄ ንጉሴ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ ውስጥ የመንገድ ጥገና እያደረገ መሆኑን የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ምክትል ኃላፊ ፋኖ እስቲ በላለሙ ገልጿልም። ተቋሙ የአማራ ፋኖ በጎጃም ጥገና የሚያስፈልጋቸው ማሰራት ብቻ ሳይሆን ለመላው ኢትዮጵያውያን አገልግሎት የሚሰጡ ትላልቅ የኤሌክትሪክ የኃይል ማመንጫ ተቋማትንም ልዩ ጥበቃ በማድረግ ህዝባዊነቱን እያስመሰከረ ያለ ተቋም ነው ብሏል። ለዚህም ማሳያው በሰሜን አቸፈር ያለው የጣና በለስ የኤሌክትሪክ ኃይል ማመንጫ ጣቢያ አንዱ መሆኑን ጠቅሷል። አምነስቲ ኢንተርናሽናል በአዲስ አበባ እና ሌሎች አካባቢዎች ያለተገቢ ምክክር ካሳ ወይም ህጋዊ ጠበቃዎች በግዳጅ ከቤት ማፈናቀል እየተፈጸመ መሆኑን በመጥቀስ የኢትዮጵያ ፌዴራል መንግስት የኮሪደር ልማት ፕሮጀክት በአስቸኳይ እንዲያቆም ጠየቀ። የሰብአዊ መብት ተሟጋች ድርጅቱ ትናንት ባወጣው ሪፖርት ቢያንስ 872 ሰዎች በአዲስ አበባ ከተማ ቦሌ እና ለሚኩራ ክፍለ ከተሞች በ2016 ዓ ም ህዳር ወር ከቤታቸው መፈናቀላቸውን በምርመራው ማረጋገጡን ገልጿል። ከእነዚህም ውስጥ 254ቱ የቤት ባለቤቶች ሲሆኑ 618 የሚሆኑ ተከራዮች ናቸውት ብሏል። ከሰዎቹ ጋርም በቂ ምክክር አለመደረጉን ማስጠንቀቂያ እንዳልደረሳቸውና ካሳ እንዳልተሰጣቸው ሪፖርቱ አመላክቷል። አምነስቲ ከቤታቸው የተፈናቀሉ ሰዎች 114 ህጻናትንና 13 አዛውንቶችን እንደሚያካትት ገልጾ አንዳቸውም ካሳ እንዳልተከፈላቸው አስታውቋል። አምነስቲ በሪፖርቱ የግዳጅ መፈናቀል መጠኑ በኢትዮጵያ ውስጥ ታይቶ የማይታወቅ ነው ሲል ገልጾ የኮሪደር ፕሮጀክቱ እየተተገበረ ባለባቸው ከተሞች የሚገኙ በሚሊዮኖች የሚቆጠሩ ነዋሪዎች አሁን በፍርሃት ውስጥ እንደሚኖሩና እነሱ የሚፈናቀሉ እንደሆነ እርግጠኛ ለመሆናቸውን ገልጿል። አምነስቲ ከህዳር 2016 እስከ የካቲት 2017 ዓ ምት በሳተላይት ምስል አማካኝነት ምልከታ ማድረጉንና በቦሌና በለሚኩላ ክፍለ ከተሞች ቢያንስ 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን ማረጋገጡን ተመልክቷል። ድርጅቱ ይህ በተጎጂዎች ከተሰጡት ምስክርነቶች ጋር ይጣጣማልና መሬቱ እስከ የካቲት መጀመሪያ ባዶ ሆኖ ቆይቶ ነበር ብሏል። አምነስቲ አክሎም በግዳጅ መፈናቀሉ የተካሄደው 5000 ሰዎች በተገኙበት በአዲስ አበባ ስብሰባ መካሄዱን ተከትሎ ነው ሲል በሪፖርቱ ጠቅሶ የመንግስት ኃላፊዎች ለነዋሪዎቹ አካባቢው ለኮሪደር ልማት ፕሮጀክት እንደሚፈለግ እና ተጨማሪ ምክክር ለማድረግ ቁርጠኛ መሆናቸውን አሳውቋል ብሏል። ስብሰባው ከተደረገ ከአንድ ሳምንት በኋላም የከተማ አስተዳደር ኃላፊዎች ቤት ለቤት በመሄድ በሶስት ቀን ውስጥ ቤታቸውን ለቀው እንዲወጡ እና ቤታቸውን እንደሚፈርስ ማሳሰባቸውን ሪፖርቱ አመላክቷል። ድርጅቱ ያናገራቸው 47 ቤተሰቦች የቃል ማስጠንቀቂያ በተሰጣቸው ከ24 ሰዓት እስከ 72 ሰዓት ውስጥ ቤታቸው እንደፈረሰባቸው ተናግረዋል። በሪፖርቱ ከተጠቀሱት ተፈናቃዮች መካከል አንዱ የሆነው ተፈራ ቤተሰቡን ለመደገፍ ያከራያቸውን በርካታ ክፍሎች ያለው መኖሪያ ቤቱ እንደፈረሰበት ተናግሯል። ለዓለም አቀፉ የሰብአዊ መብት ተሟጋች ድርጅቱ እንደገለጸው የልጆቹን የትምህርት ቤት ክፍያ መክፈል አቅም ስለሌለው ትምህርታቸውን አቋርጠዋል። መፈናቀሉ ከቁሳዊ ኪሳራ ባሻገር ማህበረሰባዊና ስነ ልቦናዊ ተጽዕኖ አሳድሯል ብሏል። አምነስቲ ቃለመጠየቅ ያደረገላቸው ሰዎች ልጆቻቸው የአእምሮ ጤና ችግር እንዳጋጠማቸውና በመንግስት እንደተተዉ እንደተሰማቸው ተነግረዋል። አንደኛው ግለሰ በመንግስት ላይ ተስፋችን እናተናል ሲል ሌላኛው ደግሞ ማህበራዊ ህይወታችን እንዳልነበር ሆኗል። በተጨማሪም የትራንስፖርትና የቤት ኪራይ ወጪዎች ምክንያት ኑሮ ተወዶብናል ብሏል። የአምነስቲ ሪፖርት እንደሚያመለክተው ነዋሪዎቹ እንደ እድር እንዲሁም የሃይማኖትና የሴቶች ማህበራት ያሉ ባህላዊ ትስስራቸውን ማጣታቸውን ገልጸዋል። አሁን ከእድር ለቅቅ ያለው ሲሉ የገለጹ አንድ ምላሽ ሰጪ ልጆቻቸውም የአእምሮ ጤንነት ችግር እንደደረሰባቸው ተናግረዋል። የሰብአዊ መብት ተሟጋች ድርጅቱ በኮሪደር ልማት ፕሮጀክት ዙሪያ ዘገባ ለመስራት የሞከሩ ጋዜጠኞች ማስፈራሪያ እንደገጠማቸው ገልጿል። አምነስቲ መንግስት የተፈናቃዮችን የሰብአዊ መብት በመጣ ሶስት ነገሮች ማስጠበቅ አልቻለም ብሏልም። እነዚህም ትርጉም ያለው ምክክር አለማካሄድ ተገቢውን ሂደት አለመከተልና አማራጭ መኖሪያ ቤት አለማቅረብ ናቸው ብሏል። የማፈናቀል እርምጃ እንደ የመጨረሻ አማራጭ ብቻ ሊታይ ይገባል ያለው ድርጅቱ ተገቢው ዋስትና ካልተጠበቀ ኢትዮጵያ ባጸደቀችውም ዓለም አቀፉ ኢኮኖሚያዊ፣ ማህበራዊ ና ባህላዊ መብቶች ዓለም አቀፍ ስምምነት ይሲኤስሲር እና በካምፓላ ኮንቬንሽን ላይ የተደነገጉትን የመኖሪያ ቤት መብት መብትን ጨምሮ ሌሎች መብቶችን መጣስ ነው ሲል አሳስበዋል። አምነስቲ ያለ እነዚህ ጥበቃዎች የሚወሰዱ እስከ በግዳጅ ማፈናቀል የሚደርሱ እርምጃዎች በዓለም አቀፍ ህግ የተከነከሉ ናቸው ብለዋል። ድርጅቱ በጥር 2016 ጠቅላይ ሚኒስትር አብይ አህመድ በጅማ ከተማ 150 ተፈናቃዮች ካሳ አልጠየቁ ማለታቸውን በመገናኛ ብዙሀን መዘገቡን ገልጾ የግለሰቦች ጥያቄ ምንም ይሁን ምን መንግስት ካሳ የመክፈል ግዴታ አለበት ሲል የጠቅላይ ሚኒስትሩን አስተያየት ተችቷል። አምነስቲ ያገኘው መረጃ በኮሪደር ልማት ፕሮጀክቱ ተደጋጋሚ የሰብአዊ መብት ጥሰቶች እንደቀጠሉ እንደሚያመላክት አክሎ በሪፖርቱ አስታውቋል። አምነስቲ የኢትዮጵያ ፌዴራል መንግስት በግዳጅ መፈናቀሎችን በአስቸኳይ እንዲያቆም ገለልተኛ ምርመራ እስኪያካሄድ ድረስ የኮሪደር ልማት ስራ በጊዜያዊነት እንዲያቋርጥና መፈናቀሎች ከዓለም አቀፍ የሰብአዊ መብቶች መስፈርቶች ጋር የሚስማሙ መሆናቸውን ለማረጋገጥ የሚያስችሉ የጥንቃቄ እርምጃዎችን እንዲወስድ አሳስቧል። የፕሪቶሪያ የሰላም ስምምነት አተገባበር ዙሪያ ያሉ ሁኔታዎች አሳሳቢ በመሆናቸው የአፍሪካ ህብረት የፓናል ውይይት ሊያደርግ ይገባል ሲሉ የህዝባዊ ወያነ ሀርነት ትግራይ ህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መጠየቃቸው ተሰምቷል። ሊቀመንበሩ ይህንን ጥሪ ያቀረቡት በአፍሪካ ህብረት የፕሪቶሪያ ስምምነት የክትትል ማረጋገጥና ማስከበር ተልእኮ ኮሚቴ ኃላፊ ሆነው ከተሾሙት ሜጀር ጀነራል ሳማዳላዴ ጋር በአካሄዱት ውይይት መሆኑን ፓርቲው ባጋራው መረጃ አስታውቋል። ሊቀመንበሩ ደብረጽዮን የፖለቲካ ድርድር እስካሁን አለመጀመሩን የስምምነቱ ፈ የሆነው ህወሀት የተሰረዘው ህጋዊ ሰውነቱ አለመመለሱን ለተሿሚው ማስታወቃቸውን መረጃው አመላክቷል። ሜጀር ጀኔራል ሳማድ አላዴ ከዚህ በፊት የህብረቱ ተልእኮ ኮሚቴ ኃላፊ የነበሩትን ሜጀር ጀኔራል ስቴፈን ራዲያንን በመተካት የተሾሙ መሆናቸው ተጠቁሟል። የህብረቱ የስምምነቱ የክትትል ማረጋገጥና ማስከበር ተልእኮ ኮሚቴ መሬት ላይ ያለውን እውነታ በግልጽ በመለየት ሪፖርቱን እንዲያቀርብ ዶክተር ደብረጽዮን ገብረ ሚካኤል ለተሿሚው ማሳሰባቸውን ጽፈት ቤታቸው ባጋረው መረጃ አስታውቋል። ሜጀር ጀኔራል ሳማድ አላዴ በበኩላቸው በተልእኮ መሰረት መሬት ላይ ያሉ ሁኔታዎችን በመከታተል ሪፖርታቸውን እንደሚያቀርቡ በግልጽ ከህዝባዊ ወያኔ ሀርነት ትግራይ ህወሀት ጋር በጋራ እንደሚሰሩ መግለጻቸው መረጃው አመላክቷል። በርካታ የፈረንሳይ እስር ቤቶች በተኩስ ማዕበል እንደተናወጡ የአገሪቱ ፍትህ ሚኒስቴር አስታወቀ። የፈረንሳይ የፍትህ ሚኒስቴር ጀነራል ዳርማኒን እስር ቤቶቹ ከተሽከርካሪ ቃጠሎ እስከ በቀጥተኛ የጦር መሳሪያ ተኩስ ሲናወጡ አድሯል ብሏል። በተለያዩ እስር ቤቶች ጥቃት የደረሰ ሲሆን በማርሴል ቶሎን፣ እና በሌሎች አራት ቦታዎች ላይ አስፈሪው ጥቃት መከፈቱን የአገሪቱ ጋዜጦች እያስነበቡ ነው። የፍትህ ሚኒስትሩ ጀነራል ዳርማኒን ወደ ቶሎን በመጓዝ የጥቃቱ ሰለባ የሆኑ ባለስልጣናትን እናግዛለን በማለት በኤክስ ገጻቸው ላይ ጽፈዋል የፈረንሳይ መንግስት ከአደንዛዥ እጽ ጋር በተገናኘ ከባድ ችግር እንደገጠመው ያስታወሱት ሚኒስትሩ እየተወሰዱ ያሉ እርምጃዎች ወንጀለኞችን ጫና ውስጥ አስገብቷቸዋል ብለዋል። ምሽቱን በተፈጠረው ቀውስና ጥቃት የፈረንሳይ መንግስት ማዘኑን እና ጉዳዩ እንዳሳሰበውም ተጠቁሟል። መንግስት የእስር ቤቱ ሰራተኞችን ለመጠበቅ አስቸኳይ እርምጃ እንዲወስድም ጥሪ ቀርቦለታል። ጥቃቱ ከጸረ አደንዛዥ እጽ እርምጃ አወሳዘር ጋር ትስስር ሊኖረው እንደሚችልም ተነግሯል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ